ሶስት ሲምፕተሞችን እንሰጥሃለሁ። እነሱን ኢን እንግሊሽ ትልልኛለህ። እናንተም እያሰባችሁበት በዛ። ኦኬ፣ ሶ የመጀመሪያው ኢዝ ማሳል። በእንግሊሽ ምንድን ነው? ትኩሳት ኤን ደን ጉንፋን ሲይዝክ። ለምሳሌ በማሳል እንጀምር ማሳል እ የሳልናማታቀው አይደለም። የጉንፋን እና የንትንስ ትኩሳት። ሞክር። ኮድ ናይስ ምንድን ነው የሚባለው? አይ ኮድ ናይስ ትኩሳት። አሪፍ ሙከራ፣ ግን ልክ አይደለም? ኦኬ በቃ ላሳየህ ነው። ገልጫው የሳልን ትኩስማ ሆት ነው እሱ፣ ግን ሊትራሊ ካየ ነው ነው ቦዲ ቴምፕሬቸር ዋይዝ ስንገልጸው ይለያል። ትኩሳት ማለት የሰውነታችን የትኩሳት መጠን የመሞቅ መጠኑ ከፍ ሲል ነው አደለ። እሱ ለራሱ ቃል አለው ኢንግሊሽ አም ቬሪ ሆት ስትል ሞቆኛል ነው እንጂ ትኩሳት ነው ብለህ ለመግለጽ ከባድ ነው። ሳል ነጻፈውና ለእናንተም እንዲሆን ካፍ ማለት ማሳል ማለት ነው። ዩ ጎት ወደ ሆስፒታል ሳምንት ሙሉ ሳስልህ ነበረ አይደለ፣ ፐረንት ዶክተር ነው ያጋጠመህ፣ ምን ብለህ ትነግረዋለህ? ማሳል ኮፍ ነው እንዳልኩት። ኢን አ ሰንተንስ ኮንስትራክት እናደርገው እንላለን፣ አይቭ ቢን ኮፊንግ ፎር አ ዊክ። ናይስ። ኦኬ፣ አሁን ጉንፋን እንዳልከው ነው ኮልድ ነው እንጻፈው። ትኩሳት ኢዝ አ ፊቨር። ሶስቱን ቃላት የሰጠው ምክንያት አክቹዋሊ ለማያያዝ ፈልጌ ነው። ኦኬ ጉንፋን ሲይዘን ማሳል ይኖራል አይደለ? አት ዘ ሴም ታይም ትኩሳት ይኖራል። ሶስቱም ሲምፕተሞች ተጠቅመን አንድ ሴንተንስ ኮንስትራክት እንድናደርግ ፈልጌ ነው። እንድረስ ፊቨር ትኩሳት ነው፣ ኮድ ጉንፋን ነው። አንተ እንዳልከው ከፍ ደግሞ ማሳል ነው። እስኪ አንድ ሰንተንስ ኮንስትራክት አድርገን ዶክተሩን ምን ልንለው እንችላለን የሚለውን እንዴ። ኦኬ ሶ ዶክተር ኣቭ ጋት ኣ ሪሊ ባድ ኮት ኣቭ ብን ካፊንግ ፍር ኣ ዊክ ኤን ማይ ፊቨር ኢስ ቱ ሃይ እንላለን ማለት ነው። ኦኬ ሶ ሶስቱንም ስልም ተምርት ተጠቅመናል። ጉንፋን ይዞኛል፣ ለሳምንት ሲያስለኝ ነበረ፣ ትኩሳቴም በጣም ከፍ ያለ ነው እንላለን ማለት ነው። ሰላም ጋይዝ እንዴት ናችሁ? ወልከም ባክ ትዩማሩ ቻነል። ዛሬ የምናየው ኢዝ እንግሊሽ አት ዘ ሆስፒታል። በት ከምንም በፊት ምን ማድረግ እንዳለባችሁ ታውቃላችሁ? ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብም አድርጉ፣ እንደዚህ አይነት ቪዲዮዎች የበለጠ እንዲመጡላችሁ። ኤንድ ኦልሶ ዛሬ እንደተለመደው እንድሪያስ ከኛ ጋር ነው። የተለያዩ ጥያቄዎችን አንድ ላይ እንሰራለን። ከሱ እኩል መሆናችሁን ለማሳየት ጥያቄዎች ትጠይቅ፣ መልሳችሁን ኮመንት ላይ አሳውቁን። አሁን ወደ ቪዲዮ እንግባ እሺ እንግሊሽ አት ዘ ሆስፒታል የተለያዩ ቮካብላሪዎችን ይዘን መተናል እዚህ ጋ ደርድር የላችኋለሁ ከእንድሪያስ ጋር አብረን ጥያቄ የምንሰራ ነው የሚሆነው የመጀመሪያው ኢዝ ሪሰፕሽኒስት ኦኬ ሶ ሪሰፕሽኒስት እንደምናውቀው ማንኛውም ቦታ ስንሄድ ሆስፒታል ብቻ አይደለም ማንኛውም ቦታ ስንሄድ ሪሰፕሽኒስት አለ ሶ ግን ምንድን ነው የሚለውን ማወቅ ግድ ይለናል ማለት ነው ኦኬ ሶ ሪሰፕሽኒስት ኢዝ አ ፐርሰን ሁ ወልከምስ ዩ አት ዘ ፍሮንት ዴስክ ልክ እንደገባችሁ ፍሮንት ዴስክ ይኖራል ሆስፒታል ውስጥ እዛ ጋር የሚቀበላችሁ ሰው ሪሰፕሽንስ በመባል ይታወቃል። ማለት ነው እነዚህ ሰዎች ስለእናንተ ኢንፎርሜሽን ለመጠየቅ እንደገና ደግሞ ስለ ሆስፒታሉ ተጨማሪ ኢንፎርሜሽን ለመስጠት እዛ ቁጭ ብሎ የሚያገለግሉን ሰዎች ናቸው፣ ማለት ነው። ኦኬ ሌላ ደግሞ ሆስፒታል ከሄደን አይቀር ቀጠሮ አስይዘን ነው የምንሄደው፣ አይደለ? አይደለም ድረስ ቀጠሮ ኢንግሊሽ ምንድን ነው? አፖይንትመንት ግድ ኦኬ አፖይንትመንት። እንድትፋይንድ ስናደርግ ኢትስ አ ሴት ታይም ት ሚት ድ ዶክተር። እዚህ ጋ በሆስፒታል ኮንቴክስት ስለሆነ የምናየው ዶክተር ትጨምሬበታለሁ ዶክተር ማለት ከአንድ ዶክተር ጋር ቀጠሮ ትይዛላችሁ። ያ ቀጠሯችሁ ሲደርስ፣ አ ጋት አን አፖይንትመንት ብላችሁ ትጋባላችሁ ማለት ነው። ኢንኦርደር ት ሚት ዶክተር፣ ከዶክተራችሁ ጋር ለመገናኘት አፖይንትመንት እንዳስያዛችሁ ሪሰፕሽኖቹን ማሳወቅ ግድ ይላቸዋል። ኦኬ ሌላኛው ደግሞ እኛ ሀገር ባይለመድም ማወቅ የሚገባን ነገር ኢንሹረንስ ኦኬ። እንድረስ እየተካተልክ ነው ኦኬ። ሶ ኢንሹረንስ ማለት ኢትስ አ ካርድ ኦር ሰርቪስ ታት ሄልፕስ ፔይ ፎር ዮር ትሪትመንት ማለት ነው። ኢንሹረንስ ከሌለን ገንዘባችንን አውጥተን ልንከፍል ነው ማለት ነው። ኢንሹረንስ አለ ማለት ግን አሁን ድንገተኛ ከባድ ሕመም ቢያጋጥመን እሱን ከቨር የሚያደርግልን ወይም ወጪያችንን የሚሸፍንልን ምንድን ነው አካል ይኖራል ኩባንያ ኩባንያ እሱም ይሆናል አካል ይኖራል ማለት ነው። ኦኬ ሶ እዚህ ሀገር አልተለመደም፣ ግን ማወቁ አይከፋም ብዬን የጨመርኩበት። ሌላኛው ደግሞ አይዲ ነው። አይዲ አይደንቲፊኬሽን ኦኬ። አይደንቲፊኬሽን ካርድ ምን ነው ነቃበል። ኦኬ ሌላኛው አይደንቲፊኬሽን ካርድ ነው። አይደንቲፊኬሽን ካርድ ማለት ኢትስ ዩስ ቱ ፕሩቭ ዮር ኔም ኦር አፖይንትመንት ሶ የትን ቦታ ስትሄዱ የእናንተን ስምና ቀጠሯችሁን ለማረጋገጥ ንትሽን ካርድ ያስፈልጋቸዋል ማለት ነው እዚ ጋ በቅድሚ እንዳየ ነው ሶስት ሲምተሞች እናያየ ነው ከፍ ኮልድ እና ና ፊቨርና ተጨማሪ የምናያቸውአሉ ቮሚት ዳሪየር ዲዚ እና ርትሮት የሚለውን እናያለን ማለት ነውድረስ እነዚህን ሲምተሞች ካየን አይቀር ቀጣይ ማየት የምንፈልገው እንትን ውስጥ ስንገባ

ፈረንጅ ስለሆነ ማለት ነው what brings you in today ሊላችሁ ይችላል። እዚህ ያመጣችሁ ምንድነው ዛሬ ሊላችሁ ይችላል አይደለ so ለምሳሌ let's say በጣም ሆድክና ሞክ ነው የምትሄደው ይሄድከው ያስቀምጥካል፣ ያስመልስካል አይደለ what brings you in today ትባላለክ። እስኪ በvomit አንድ ሰንተንስ ጠኝ፣ ልታስረዳው ፈለክ እንደሚያስመልስክ okay uh, i keep vomiting every time i eat አይ ኪፕ ቮሚቲንግ ኤቭሪ ታይም አይ ኢት፣ በበላሁ ቁጥር ያስመልሰኛል ነው እያለ ያለው። እሺ ዲ አሪ ኢን አማሪክ ምንድን ነው በለው። ምንም ችግር የለም ያስቀምጣችሁ ማለት ነው። አንተ የገባህበት ምክንያት እዚህ ምንድን ነው? ያስታውከዋል፣ እንደገና ያስቀምጠዋል አይደለ

ጊቭ ሚ ዳያሪያ ሊል ይችላል ማለት ነው። በበላው ቁጥር ያስመልሰኛል። እንደገና ትናንትና ማታ የበላ ዶሮ ደግሞ አልስማማ ብሎኝ ያስቀምጠኛል ያለው እያለ ነው። ሌላኛውን ደግሞ ዲዚና ሶርትሮት አለ። እቺን እኔ ልንገርክና ኤግዛምፕል ትሰጠኛለህ አንተ። ዲዚ ማለት ማዞር ማለት ነው። ሶርትሮት ማለት ደግሞ ቶንሲል ትሮት ማለት ጉሮሮ ነው። ሶር ትሮት ማለት ቶንሲል በበሽታ እንጠቀማለን ብዬ ስላሰብክ ነው። በዋጠን ቁጥር የሚያመን ስናወራ የሚያመን ቶንሲል ብለን ስለምንገልጸው ብዬ የተጠቀምኩት እሱ፣ ምን እንለዋለን? ሶር ትሮት እንለዋለን። እንደገና ደግሞ ባዞረን ቁጥር የምንጠቀመው ቃል ዲዚ ነው ማለት ነው። ኦኬ ሶ አይ ዋንት ዩ ሚ ዋን ሴንተንስ ለዲዚ እና ለሶርት ሮት። እስኪ አሁን ዶክተሩን እንደሚያዞርህ በጣም እንደሚያጠለው ለማስረዳት ፈለግ፣ ዲዚ ነው ቃሉ ብየሃለሁ። ምን ልትጠቀም ትችላለህ? እንድሪያስ ምን እያለ ነው? ተቀምጪ በተነሳው ቁጥር ያዞረኛል ነው ያለው፣ እያለው ነው አይደለ? ኦኬ ሶርትሮትስ ቶንሲልም እያመመክ ነው። እስኪ አንድ ሴንተንስ ስጠኝ። የሶርትሮት እንደሆነ ሰው ላግዝክ እሺ? ቀጥለ ሶትሮት እዚህ ጋር በግልጹ ትብ ዶክተር እየነገር ነው። ያጠለዋል፣ ያዞረዋል። እንደገና ሲውጥ እያመመው ነው። ቶንሲል አለኝ መሰለኝ ብሎ ነው የመጣው አደለ? ዶክተሩ ዌር ዲስ እርት ብሎ ቢጠይቅክ ዩ

አይ ጌት ዮር ፖይንት፣ ሀሳቡ ገብቶኛል። ነገር ግን ስትገቡ ምንድን ነው የምትሉት? ለአንተም ማይ ባክ ሄርትስ ትላላችሁ ማለት ነው። ሶ ባክ ሙሉ ጀርባውን ነው የሚያሳየው፣ ግን ማይ ባክ ሄርትስ ብለህ ብትጠቁም የቱ ጋ እንደሆነ አት ሊስት ያግዛል፣ እዚህ ችግር ከምትል ማለት ነው። ለእናንተም ከፊት ለፊት ከአመመህ እዚህ ችግር። እሺ ይህ ምንድነው? ቼስት ኦኬ አይ ፊል ፔን ኦን ማይ ቸስት ልትሽላለህ ማለት ነው። ጉልበት ካመመህስ ኒ ዌር ዳዝ ኢት ሀርት ተባልክ ይሆናል። ግን ሴንተንስ ኮንስትራክት እንድታደርግልኝ ነው የፈለኩት። በዚያውም እየተማማረን ስለሆነ ማለት ነው ማይ ኒ ሀርትስ አይደለ ሶ ዌር ዳዝ ኢት ሀርት ስትባሉ የሚያማችውን ቦታ በመናገር ልታስረዱ ትችላላችሁ ማለት ነው። ሶ ጀርባችሁ ከሆነ ማይ ባክ ሀርትስ፣ ከፊት ለፊት ከሆነ ማይ ቸስት ሀርትስ ጉልበታችን ከሆነ እጃችን ከሆነ ማንኛውም ቦታ ከሆነ ማይ ብላችሁ የሚያማችሁን ቦታ በመግለጽ ህርት ትላላችሁ ማለት ነው። ኦኬ ሶ አሁን ሆስፒታል ውስጥ ጨርሰን እንበል ነው። በመጀመሪያ ሆስፒታል ውስጥ ገባህን ህመምህን ተናገራችኋለ፣ ህማችን ተናገረን፣ ከዛ ፕሪስክሪፕሽን ይጻፍልናል። ዲኖ ወት ፕሪስክሪፕሽንስ

መጀመሪያ የምንለው ነገር ይ ፕሪስክሪፕሽን ፍሮም ዘ ዶክተር እንላለን ማለት ነው። ይህ ምን ይገልጻል? ልንገዛ የመጣ ነው መድኃኒት ከዶክተሩ የታዘዘ መሆኑን ለማስረዳት ማለት ነው። ምክንያቱም ትእዛዝ ሳይኖር አንዳንድ ከባባድ መድኃኒቶችንም መስጠት ለፋርማሲዎች ስለሚያስጠይቅ ማለት ነው። ፕሪስክሪፕሽን ዶክተር ገባክ፣ መድኃኒትን ተቀበልክ፣ ነገር ግን በቀን ስንቴ እንደሚወሰድ አጣቅም አይደለም እንደገና፣ ከምግብ በፊት ነው ወይስ ከምግብ በኋላ ነው? ኮመን ጥያቄዎች የተለመዱ ጥያቄዎች ናቸው ብዬ ነው። ፋርማሲ ውስጥ እነሱ እንዴት ምለል ጠይቅ ትቻለ? እስኪ እስኪ፣ ለምሳሌ በቀን ስንቴ እንደሚወሰድ ማወቅ ፈለግ፣ እስኪ ሞክራ አግዛ ያለሁ አሪፍ ጥያቄ ነው። ግን እዚህ ጋ ምን ያስፈልገናል? ስፔስፊኬሽን ያስፈልገናል አይደለ? ሃው ሜኒ ታይምስ ሹድ አይ ቴክ ኢት ማለት በሳምንት ውስጥ ነው እየጠየክ ያለኸው በቀን ውስጥ ነው በአንድ ሰዓት ውስጥ ነው የትኛዋን ነው ማወቅ የፈለከው? እስኪ እንደየ ህመሙ ይለያል እያለች እንኳን ግን አንተ የትኛዋን ነው ማወቅ የፈለከው? እንድርያስ ማወቅ የፈለገው የታዘዘለት መድኃኒት በቀን ስንቴ መውሰድ አለበት የሚለውን ነው። ምን ይላል? ሃው ሜኒ ታይምስ አ ዴይ ሽድ አይ ቴክ ዲስ ማይ ድስን ይላል ማለት ነው። የታዘዘለት መድኃኒት አለ? በቀን ስንቴ ነው መውሰድ ያለበት የሚለውን ለማወቅ፣ ሃው ሜኒ ታይምስ አ ዴይ ሽድ አይ ቴክ ዲስ ማይ ድስን ይላል። ገባህ አሁን? ከምግብ በፊት ነው ወይስ ከምግብ በኋላ የሚለውን ማወቅ ፈለግ ነገር ግን ልክ አይደለም። ወርድ ወደሩ ነው ልክ ያለው ነው ኦኬ። ሶ ላግዘህና፣ ዱ አይ ቴክ ዚስ ሜዲሲን ቢፎር ፉድ ኦር አፍተር ፉድ ትላለህ ማለት ነው። ኦር ቢፎር አ ሚል ኦር አፍተር አ ሚል ትላለህ ማለት ነው። ግልጽ ሆነ? ልክ አይደለ? ከዛ በኋላ ማድረግ ያለብክ እናንተም ያለባችሁ እዚህ ቤት ወስዳችሁ የሚገባችሁን እንክብካቤ ስለራሳችሁ እየሰጣችሁ መድሃኒታችሁን በስንት ሰዓት መውሰድ ለማገገም። የዛሬው ቪዲዮአችን ይህንን ይመስላል። ኢንግሊሽ አት ዳ ሆስፒታል። ሪካፕ ለማድረግ ቮካብላሪዎችን አይተናል። ሪሰፕሽኒስት አፖይንትመንት፣ ኢንሹረንስ አይዲ ምን ማለት እንደሆነ አይተናል። እንደገና ኮመን ስምተሞችን አይተናል፣ ተንትነናል። ምን አይነት ጥያቄዎች ከዶክተሩ እንጠብቅ፣ ምን አይነት ምላሽ መስጠት አለብን፣ ከዛ በኋላ ያለው ፕሮሰስ እንዴት ነው፣ ፋርማሲ ከገባን በኋላ ምን አይነት ጥያቄዎች እንጠይቅ እና የሚሰጠን ምላሽ እንዴት መረዳት ያለብን ብለን አይተናል። ካመማችሁ ፕሊዝ ጌት ዌል ሱን። ለዛሬ በዚህ ይበቃል፣ ደህና ዋሉ።